ሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናቸው ወይ? ከኔጋ ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ አንድ ነገር ላችሁ መጣሁ። ለብዙ እህቶች ይጠቅማን ብዬ ነው። ከአሁን በፊት ሰርቼ የነበረ ፖስት አድርጌዋለሁ። ከ አስር ሺህ በላይ ቪው አለው። ገብታችሁ ማየት ትችላላችሁ። ስለዚህ ክሬም እና ስለዚህ የፊት ሳሙና መታጠቢያ ማለት ነው። ስለ ፊት ፊት ክሬም እና ስለ ሳሙናው ነው የምናወራው። እህቶች እስከ ዛሬ ያልተጠቀማችሁ ልጆች በጣም ተሸውዳቸዋል። ተጠቀሙት፣ ተጠቀሙት። እህቴ እህቶች፣ ከራስ በላይ ንፋስ። እርዳታ ሲባል በተለይ ሳውዲ አረቢያ ያሉ እህቶች ማለት ነው በቃ ቁጥር አንድ ናቸው። እርዳታ ላይ ስንሳተፍ ማለት ነው። ግን ለራሳችን ግን ብዙዎቻችን ራሳችን ለራሳችን የሚሆነውን ነገር ገዝተን አንጠቀም። በተለይ ለፊታችን ፊት ከምንም በላይ ማለት ነው። ወላ የሚረብሸን ፊታችን ነው። ማዲያስ ሲኖርብን ነጠብጣብ ሲኖርብን ብዙ ነገር እንዲሁም ደግሞ የሆነ ፍክት ያላለ ፊት ማለት ነው። ይሄንን ሳሙና ይሄንን ክሬም ተጠቅማችሁ ማለት ነው ለውጥ ካላያችሁበት እኔ መታችሁ ውቀሱኝ። ስትጠቀሙ ግን አግባብ ባለው ነገር ስርዓት ባለው ነገር ነው። ቢያንስ እንኳን ትራስ ጨርቃችሁን በሶስት ቀን መቀየር ባትችሉ በሳምንት አንዴ ለመቀየር ሞክሩ እህቶች። ይህን ቪዲዮ እስከ መጨረሻው ስሙት። አንድ የትግራይ ተወላጅ እህታችን ቲክታክ ላይ ከዛሬ ሁለት አመት በፊት ስለ ክሬሞች ታውቋታላችሁ፣ ብዙዎቻችሁ ማለት ነው ስለ ክሬምና ስለ ፊት ሳሙና ስለ ብዙ ነገሮች ብቻ ታወራ ነበር። እና ስለ ደረቃማ ፊት ማለት ነው ስታወራ ይህንን ክሬም ዝጋ ማሳያችሁ፣ ፌክ ነው እንዳትገዙ፣ አማዞን ላይ ገዝቼው ያው አልተጠቀምኩበት፣ ትንሽ እንደተጠቀምኩ ተውኩት ማለት ነው። ፌክ ስለሆነ ነው ያሳየኋችሁ። የመጀመሪያ ያሳየኋችሁ ማለት ነው ከፍ አድርጌ። አንድ አይነት አይደለም። ይሄ ትክክለኛ ነው፣ ይሄ ኦርጂናል ክሬም። ከሰደልያ ፋርማሲ ግዙ እህቶቼ። ከታች ያለው ግን ማለት ነው ከታች ያለው ፌክ ነው። ፌክ እና የምልላችሁ ነው። ያች እህታችሁ ማለት ነው፣ ያች የትግራይ ተወላጅ እህታችን በጣም ነው የማመሰግነው። ብዙ እህቶችን ታድጋንች ማለት ነው። ብዙዎቻችን አናቅም ነበር እና ስለፊታችን ምናምን ነገር። እኔ ፊቴ ደረቃማ ነው፣ ፊቴ ደረቃማ ነው። ግን ለፊቴ የምቃባው ክሬም ፊቴን የምታጠበት ሳሙና ምን አይነት ይሆን ለእኔ የሚስማማኝ ብዬ በጣም እጨናነቅ ነበረ። አንድ ቀን እሷን እየተከታተልኳት ሳዳምጣት ማለት ነው ለደረቃማ ፊትና ለወዛማ ለወዛማ ፊት እንዲሁም ደግሞ ትክክላይ የሆነ ደረቃማም ወዛማም ላልሆን መሀል ላይ ያለ ቆዳ ማለት ነው ለሱ የሚሆኑ ሳሙናና ክሬሞችን ስታስተዋውቅ አይቼ የኔ ፊት ደረቃማ ስለሆነ ያንም ቪዲዮ ዳውንሎድ አርጌ አድርጌ ወደ ሰደልያ ሄድኩት። አልሀቢብ ሰደልያ ሪያድ ያላችሁ ልጆች ማለት ነው። እዚ ጋር ማሳያችሁ ፌኩ ነው፣ ፌክ። እዚ ጋር ፌኩ ክሬም ማለት ነው። ስቃባው ራሱ እጄ ላይ ምቾት አይሰጠኝም፣ ፌክ ነው። ፊቴ ላይ ራሱ ተቃብቼው ይረብሸኝ ነበረ። ሰላም አይሰማኝም ነበረ። ተሸውጃ አማዞን ላይ ነው የገዛሁት። እዚህ ጋር ማሳያችሁ ደግሞ ትክክለኛው ኦሪጂናል ክሬም ማለት ነው፣ የፊት ክሬም ነው። ይሄ ትክክለኛው ማለት ነው። በጣም አሪፍ እንግዲህ ስትሉት ራሱ ስሚላይ በጣም ደስ የሚል ነገር ነው። ያንኛው በጨረሻው የማይገናኝ ነገር ነው፣ ከዚህ ጋር አይገናኝም፣ ፌክም ነው። ምንድውን ነው እቃውን አመሳስለው እንትን ብለውት፣ እቃው ራሱ አንድ አይደለም። አንደኛ በጣም ትልቅ ነው፣ የክሬም ማለት ነው። እና ምን እላችሁ ነው እህቶቼ፣ ከገዛችሁ፣ ከሰደልያ ግዙ። በተለይ ሪያድ ያላችሁ ልጆች አልሀቢብ ማለት ነው። አልሀቢብ ሄዳችሁ ብትገዙ ማከፋፈያ ነው። አልሀቢብ ሰደልያ ብላችሁ ሄዳችሁ ብትገዙ አንደኛ ቅናሽ ነው፣ ብዙም ብር አትበሉም ማለት ነው። ይጠቅማቸዋል እህቶች እና ያቺ እህታችንን እየተከታተልኳት ያቺ የትግራይ ተወላጅ እህታችንን ማለት ነው አይቻት ያንን ቪዲዮ ዳውሎድ አድርጌ ሰደልዬ ሂጅ ገዝቼ መጣው ባለች ማለት ትራስ ጨርቄን እኔ ብዙም ስራ ስለማይበዛብኝ በሶስት ቀንም በአራት ቀንም ማውለቅ ጀመርኩ። 3 ወር ባልሞላ ውስጥ ፊቴ ላይ ያለው ይሄ የብጉር ጠባሳ ምናምን ነገር የሚረብሸኝ ነገር እኔ ማድያት የለብኝም የሚረብሸኝ ነገር ወላሂ <سؤال> ነው ብላችሁ ተቀፋ አለ ፊቴ ማለት ነው። ተስተካከለ። ብዙዎች አመስግነዋት አነሷልሽ ማለት ነው። እኔ ግን ያው በኮሜንት ምናምን ነገር እንተ ይላሉ በቃ በውስጥ ያመሰገንኳት በጣም ደስ አለኝ። ትላልቅ ዶክተሮች ዩቱብ ላይ ሰርች ብታረጉ ዶክተር ሴፉ ነው ማን ነው፣ እሱም ሰርቶበታል። ስለዚህ ክሬም፣ ስለዚህ ሳሙና፣ ስለ ጣይ ክሬም በደም ሰርቶበታል። ገብታችሁ እዩ ለራሳችሁ ሁኑ እህቶቼ። ማለት ነው እኔ አንዳንዴ ሆዴን አስርቤ ሳሙና የምገዛበት ሰዓት አለ። መጠቀም ከጀመር ሁለት አመት አለፈኝ፣ ረመዳን ማለት ነው ሁለት አመት አለፈኝ። አልሐምዱሊላ ፊቴ መሻላህ ነው በጣም ማለት ነው በጣም ምንም ነገር ፊቴ ላይ የለም አልሐምዱሊላ። ተጠቀሙ ብዬ ነው የምለው። ሌላው ደግሞ እህቶቼ፣ ከሶሻል ሚዲያ ላይ በተለይ ቲክታክ ላይ ማለት ነው አንድ እህት አለች፣ ፋጡማ ትባላለች እንትን ትሸጣለች፣ የተቀመመ ክሬም ማለት ነው ቤት ውስጥ የተዘጋጀ ክሬም ዶርሞሜት አዳም ጥይዝ ጋር ዶርሞሜት፣ እንዲሁም ደግሞ ፈይዛ ክሬም። ሌላም አለ ደግሞ አንድ ምንድነው የሚባል ክሬም። እነኛ ነገሮች ተቀምመው እንትን ብለው ሚክስ ተደርገው ትሸጣለች። እሷ ተረክባ ነው ከማን ከሱዳኖች ነው የምትረከበው። እነኛ ክሬሞች ብዙ እህቶችን አንድ እህት እንዳውም አለች እዚህ ሚዲያ ላይ ዩትዩብ የምትሰራልሽ ማለት ነው። ማርያት ነበረባት፣ ሙሉ ለሙሉ ፊቷ ማርያት በማድሪያት ነው ያደረጋት። እዚህ ጉንጯ ላይ ማርያት ነበረባት። ወላሂ ነው የምላችሁ። በጣም ነው የገረመኝ ማለት ነው። ለስንት ቀን ነው ለአንድ ወር ምናምን ያንን ክሬም ማለት ስትጠቀሙት፣ ቆንጆ ነው የሚያደርጋችሁ፣ በጣም ቆንጆ ማለት ነው። ከዛ በኋላ ግን ስራውን ይሰራል። ሙሉ ለሙሉ ነው ፊታችሁን የሚያበላሽባችሁ። ይሄው ትክክለኛ ሳሙና ክሬም የፊት ክሬም፣ የፊት ሳሙና፣ የፊት ክሬም እና የፊት መታጠቢያ ሳሙና ማለት ነው። እነኚህን ነገሮች ደግሞ ያመጣሁላችሁ ከአሁን በፊት በጣም አሪፍ ነበር፣ ዋጋቸው ውድ ስለሆነ ተውኩት ማለት ነው። በጣም ደስ ሲል ነበረ። ይሄ ከቀንድ አውጣ የሚሰራ እነኚህ እንትኖች ጃፓኖች፣ ምናምን የሚንት የሚሉት ነው። ብዙ ቶች ይጠቀማሉ። ከአማዞን ላይ ነው የገዛሁት። ተውኩት፣ ብሩን አልቻልኩትም። አንድን የተጠቀምኩት ግን፣ ይሄ ደግሞ የአበባ ውሃ ነው የአበባ ውሃ ማለት ነው። በጣም አሪፍ ነው። ይህንም አማዞን ላይ የገዛሁት ደግሜ የምገዛው አይደለም። ተስማምቶኛል፣ አሪፍ ነው። እዚህ ጋር ደግሞ ቢጫዋ የምታዋት ደግሞ የጣይ ክሬም የጣይ ክሬም ገዛሁት እንጂ አልተጠቀምኩበትም። እኔ ወደ ውጭ አልወጣም፣ እዚህ ቤት ውስጥ ነኝ። ስለማልወጣ አልተጠቀምኩበትም። ወደ ኢትዮጵያ ስሄድ ግን ከዚህ ገዝቼ ነው ዋው ረዘም ያለ ኢትዮጵያ ላይ ትንሽ ውድ ስለሆነ ማለት ነው። እዚህ ጋር ደመጀላችሁ የመጣሁት ያው ጨረሩ እንትን የስልኬ ላይት ነው የማያሳያቸው። እሩዝ የተፈጨ እሩዝ ቀቅዬ ፈጭቼ ፍርጅ ውስጥ ካስቀመጥኩት ሦስት ቀኔ ነው ዛሬ ልቃባ ነው። እሩዝ ፈጭታችሁ፣ ቀቅላችሁ፣ ፈጭታችሁ ወደ እዛው ተቃቡ። ሁለት ቀን ሦስት ቀን ፍርጅ ውስጥ አስቀምጡት። እስከ ሳምንት ድረስ ፍርጅ ውስጥ አይበላሽም። ተቃቡት ፊታችሁ ላይ በአንድ ቀን ለውጥ ታያላችሁ። ፍክት ነው የሚያደርገው እና